አሁን የኔ በጣም ግርም ድንቅ ምለኝ ሰው ልጅ ወፍራም ሆኖ ማግባት አይችልም ማለት ነው። እኛ በሻ አስተሳሰባችን እንዴት እንደሆነ ብቻ ግራ ያጋባናል። ሰላም ደናስጥልኝ ውድና የተከበራችሁ ውድ ቤተሰቦች እንዴት ናችሁ? ደና ናችሁ ወይ? በያላችሁበት ሰላም ፍቅር አንድነት ይሁንላችሁ አልኩ። ዛሬ የለዚች ለምሰጡት ኮመንተሮች አበሾች የተባሉት ማለት ነው። በጣም ነው የምትገርሙት ማለት ነው። በጣም ነው የምታሳፍሩት። የእውነት ሰው ልጅ ወፍሮ መኖር አይችልም ማለት ነው? ሰው ልጅ ሰውነቱ ወፍሮ ማግባት ባል ማግባት አይችልም ማለት ነው? ማን ነው ነገረው? ማን ነው ያላችሁት? ወፍራም ሰው ባል አያገባም ያለው ማን ነው? እናንተ እንዴት ነው እናንተ፣ ግን እንደዚህ ፈልሰፋችሁ የምታወሩ ሰው ላይ ታው አታውሩ። ሰው ላይ እንደዚህ ግፍ አትስሩ። የእውነትን ነው ምላችሁ የዚች ግፍ ማለት ነው። እነንጃ ብቻ ትንሽ ሰው አይደለም። ከስር ውስጥ መሰረት ውስጥ ማለት ኮመንት እየገቡ የምጽፉት በእርግጥ ትንሽ ሰው አይደለም። በእውነት እውነቴ ነው። እኔ ሳስላስሎ በጣም ነው እያሳዘነች። ምክንያቱም እች ምን ያንሳታል እች ምን ጎላታል? የእውነት እስኪ እንዴት ያነ? ምን ሆነች ስለወፈረች? ይህን ኮ እድሜዋ ትንሽ ትሆናለች። የናንተ ሰብ እኮ ይሄን እሷ በእናንተ አጁዛ ወይም አሮጊት ሆነ ታይታበት እኮ ነው አይደለችም። ይሄን ልጅ ሰውነት ነው እንደዚህ አሮጊት ያደረጋት እንጂ እርጅና አይደለም። እድሜዋን ቢታቁ ምናልባት እናንተ ኮሜንት ከምጽፉት ከሷ ትበልጡ ይሆናል፣ አይታወቅም። ስለዚህ ይሄ ልጅ ያገባት ምንነትዋን አይቶ እንጂ ሰውነትዋን አይቶ አይደለም። ሰውነት ይሄዳል ይመጣል። በቃ ሰውነት ባዳ ነው፣ ስጋ ባዳ ነው። አረ እንዴ ስመቻቹ፣ ስጋችሁ ይመጣል። ስከፋችሁ ደግሞ ስጋችሁ ይራገፋል ማለት ነው። እንደዛ ነው። ስለዚህ ስትናገሩ፣ ኮሜንት ስትጽፉ ነግበኔ ብላችሁ አስቡት። ምናልባት እናንተ ላይ ባይደርስ የወለደችሁ የወለጃችሁ ልጆቻችሁ ላይ ይደርሳል። አይደል እንዴ ዛሬ የዝራኒን እኮ እናገ የምናጭተው አይደል እንዴ ስለዚህ እቺ ልጅቱ ከፍ ዝቅ አርጋችሁ የስድብ ናዳ የስድብ አይነት አረብ ጌታ እኛ በሻ ደግሞ ሌላ ነገር የለበትም የስድብ ስችልበት እውነት ብራንድ ብራንድ የሆኑ ስድቦችን ነው እኛ በሻ የሚጽፈው የምናገረው ግን እዚች ጋር ሰርቶ እንደው አላደል ሰርቶ በስነስርት ትዳር ያላችሁ ትዳራችሁን የማትዙበት ዘመን ላይ ነው። እኛ እያየናለን ማለት ነው። ግን ስድቡ ምንድን ነው? ስድብ ስድብ ስድብ ስድብ እኮ ምንም አይጠቅምም። የሚጠቅመው ስርቶ መተዳደር ነው፣ በራስ መኩራት ነው፣ ለፍቶ ጥሮ ማደር ነው። አይደል እንዴ ሰው መሳደብ እዚህ ጋር ሙያ መስሏችሁን እንዳይታያችሁ። ሱራችሁን ዝቅ አርጋችሁ ሁኔታ ነው የምላችሁ። ከቅጣችሁ ምን ልበላችሁ፣ ዝቅ አርጋችሁ ከምትሄዱ ስርታችሁ፣ ግጣችሁ፣ ለፍታችሁ ብትተዳደሩ ያላችሁ ቤተሰቦቻችሁን ስርታችሁ፣ ልጅ ካላችሁ ልጆቻችሁን አስተምራችሁ፣ አልብሳችሁ፣ ምስታችሁን ተንከባክባችሁ ብትተዳደሩ ነው ምርጥ እንጂ ሰው ላይ የምትሰጡት ኮመንት እኔ እንጃ። በጣም ይገርማል። እሱ ከበደችኝ አለ ያገባ ልጁ ከብዳኛለች ብሎ እኮ ሚዲያ ላይ አልወጣም። አገባው ነው። ደስታ የደስታ ነው እና ደስታን ተካፈሉ እኮ ነው አደል እንዴ? ስለዚህ ምን ይታወቃል? አሁን እሱ ወይም ከእሷ ታናሽ ትሆናለች እኮ። እንደዚያ ስታዩ ትልቅ ሰው ትመስል ይሆናል፣ ግን ሰውነት ባዳ ነው። የእውነት አትፍረዱባት እና ለእናንተ ሊደርስባችሁ ይችላል። ውፍርና እንኳን ዝም ብሎ እሷ ምንም ነገር በሽታ ከሌለበት ውፍርና ምንም ችግር የለም። እናንተ እሷ ላይ እንደስትፈርዱ ውፍርና አይደለም ሌላ በሽታ ብያመጣባችሁስ? አይደል እንዴ በገዛ አፋችሁ በገዛ አፋችሁ ችግርን አመጣችሁ ማለት እኮ ነው ችግር መዘዝን በሽታን አመጣችሁ ማለት ነው ማለት እኮ ነው ልጅቱ እኮ በሽተኛ አይደለችም ጤንኛ ነች ወፈረች እንጂ አይደል እንዴ ልጁ ደግሞ ወዶ አፍቅሮ ነው ምንነቷ ነው ወፍርናው ሰውነቷን አይቶ ሳይሆን ምንነቷን የውስጥ የዋነቷ ሰው ልጅ ሰውነቱ ሳይሆን ልብሱ ሳይሆን የውስጡ ማንነቱ ነው ሰው የሚገዛው አደል እንዴ የውስጥ ማንነት ነው ሰው የሚገዛው ስለዚህ ምን እንደሆነ ሳታዩ ውስጡን ምን እንደሆነ ሳታዩ ሰው ልጅን ስትሳደቡ በጣም ትገርማላችሁ። እንግዲህ እንደሚታዩች ልጅ ቲክቶክ ላይ ነው እንግዲህ ያመጣውት፣ ሰው እየተቀባበለ ነው ስሳድብ የነበረው በእውነት ሼር ያደረጉ ነው። በሌላ ነገር የታመመ ሰው ሼር አድርጉ ቢባል እንኳን ማይሸሪቱ ህዝብ ህዝብ እኮ ነው። ኮፒ ሊንክ አድርጉ ሲባል የማያደርጉ ህዝብ እኮ ነው። ስድብ ሲሆን በስድብ ጊዜ ተንጋግቶ የሚመጡት ማለት ነው አደል እንዴ ስንቱ እየተቸገረ ያለ ስንት ኩላሊት ታማሚ ያለ ስንት ካንሰር በሽተኛ አለ ስንት በጭንቅላት በይጥ እየታመመ ያለ ብዙ ታማሚዎቹ አሉ ሚዲያ ላይ ግን ይህን ሼር አድርጉ ቢባል ሼር ማያደርግ ህዝብ ነው እኛ እኛ ስንባል እኛ አበሻይም ማለት ነው ሆኖም ስድብ ላይ ግን አንድ ቁጥር ናቸው ለመሰለፍ ኧረ ኧረ ኧረ በጣም የሚገርም እኮ ነው። እኛ አበሻ ስንባል፣ ስለዚህ እች ልጅ ሆነ ልጁን አብዛኛ ልጁ ላይ ሳይሆን ልጅቱ ላይ ነው የእናንተ ትኩረት ማለት ነው። ልጅቱ ሴት ልጅ ነች። በቃ ሰው ወፍርና ፈልጋበት አይደለም። ሰው ልጅ አንድ ነገር ፈልጎ አይደለም የሚያመጣ ፈጣሪ ተየሰጠ ተስጦን ወይም ልጅ ይሄን እኮ ወይም ምግብ ትበላለች ትነፋለች። እንደበላች ነው ወፈረች ልትሉ ትችላላችሁ ነው የወፈረ ሰው ምግብ ይበላል ማለት አይደለም። እንደውም ዘጊ ነው። አልፎ አልፎ አንዳንዱ ነው እንጂ ምግብ የሚበላ ምግብ እኮ የሚወፍሩት ምግብ ይበላሉ ማለት አይደለም። ምናልባት ጣፋጭ ጣፋጭ ነገሩን ሲያዘወትሩ ነው። ጣፋጭ ነገር ደግሞ ሰውነት እንደሚወፍር ታውቃላችሁ። እንደ ቾኮሌት አይነቶች፣ በተለይ ቾኮሌት፣ ለውዝ ነገሮች አላለን፣ እንደዚህ አይነቶቹ ኬክ ነገሮቹ ሰውነት ቶሎ ነው የሚያወፍሩ። ስለዚህ ይሄ እንጂ ምግብ በልታበት አይደለም። ይሄን ምክንያቱም አይቸበታለሁ፣ ወፍርም አይቻለሁ፣ ቀንሽም አይቸበታለሁ። ምግብ አይበላም፣ እውነቴን ነው የምላችሁ፣ ምግብ አይበላም። እሷ ደግሞ አገር ላይ ሳይሆን ያለችው ሰው ሀገር ላይ ይመስለኛል። ሰው ሀገር ላይ ስትኖሩ ደግሞ ታውቁታላችሁ። ወፍራም ወፍራም ሴቶቹ ታውቁታላችሁ። ሳታውቁ ነው ቦርጫችሁ የሚወጣው። ቦርጫ ማለት ውፍርናችሁ ሲታዩ ትልቅ ሰው ነው ሰው ራሱ ሲያችሁ፣ እድማችሁ እየሄደ ትልቅ ሰው አድርጎ ነው ሰው ራሱ የሚገምትባችሁ ማለት ነው። ስለዚህ አትፍረዱባት እች ልጅ ምናልባት ልጅ ትሆናለች፣ አይታወቅም። ልጅ ትሆናለች እንጂ ትልቅ ሰው አሮጊት ነች ብላችሁ አትፍረዱባት። ደግሞ የምትሳደቡ ስድቡ፣ ውይ በጣም ያሳቅቃል። እውነቴን ነው ምላችሁ። እኔ እንጃ። በተለይ ሴት ሆናችሁ ሴት ሆናችሁ የምትሳደቡ ሴቶች ነገ በኔ በሉ። የእውነት በምን አንድ በታት እና ምን እንደምትሆኑ ምን ይታወቃል? የእውነቴን ነው ምላችሁ። እንደም እች ደህና ነች፣ በእግሯ እየተራመደች እየሰራች የተተዳደረች። እናንተ ማትንቀሳቀሱ ብትሆኑስ ማን ነው እናንተ ከመሬት የሚያነሳችሁ? አይደል እንዴ? እች አሁን ትንቀሳቀሳለች። ምናልባት ከመሬት ማትነሱ ቢሆንስ? ሽንት ቤት እንኳን ማትሄዱ ቢሆንስ? የፈጣሪ ስራ ግሩም ነው ድንቅ ነውና ፈጣሪ ምን እንደሚያደርጋችሁ አይታወቅም። እግዚአብሔር እኮ እናንተ እየሰራችሁት የአፋችሁን ቃል እኮ ነው ይዛችሁ የምትተዱዳል የተናገራችሁት ምላሳችሁን ነው እግዚአብሔር ደግሞ የሚፈርድባቸው የድሮ እግዚአብሔር ነው። ቆይቶ የሚያሳዩ የዘንድሮ እግዚአብሔር ወይ ወዲያውን ነው በቃ ከች። እየሰራሹ እየሰራሹ እንዳለ በቃ እየተናገርሹ ከች ነው የሚያደርጉ። የእውነት እና የድሮ አምላክ በልጅ ልጅ ይደርሳል ይባላል፣ ግን ዘንድሮ ግን ራሱ ለራሱ ባለቤቱ ነው የሚደርሱ። የእውነት ያውኑ እግዚአብሔር የራሱ ለራሱ ባለቤቱ እየተናገዱ ለባለቤቱ ነው የሚሰጠው ስለዚህ አትፍረዱ። ስድባችሁ ደግሞ በጣም ነው የሚከብዱ። አትሳደቡ። ምን ጎደለ? ምን ቀነሰ? ቆንጆ ነች ለሰውነቷ ነው ሁሉ የእናንተ ስድብ ማለት ነው። ብቻ ፈጣሪ ልቦና ይስጣችሁ። እኛ አበሻ ስንባል በጣም ባለጌዎች ነን። በእውነት በጣም ባለጌዎች ነን። ብትወፍርም ስድቡ አይቀንስም። ብትከሳም ብትቀጥንም ስድባችሁ ወደ ኋላ አይልም ስድብ አታውሙ እኮ መቼም ሱስ ሆኖብን ነው እንጂ ስድቡ መቼም መቼም ማለት ነው አለ እኮ ቀጭኖቹ ከእሷ ይባሱ ቀጭን ቀጫጭኖቹ አሉ ግን እያየን ነው የምሰጡ ስም ማለት ነው በጣም ከባድ ነው ከባባድ የሆነ ስም ነው የምትሰጡት ከባባድ የሆነ ስድብ ነው የምትሳደቡት ሰው ወፈረም ከሳም ያው ነው በቃ እኛ በሻ ከስድብ ወደ ኋላ አላረል ከስድብ ወደ ኋላ አንልም ማለት ነው። ሰውን ቅስሙን ለመስበር ለማሸማቀቅ ማናደርጎ ነገር የለም። እና ፈጣሪ ልቦና ይስጣችሁ ነው ምላችሁ። እች ልጅ ምን ይወጣለታል? እውኔት ምን ይወጣለታል? ልጁ ወዶ ነው እንግዲህ ያገባት ውስጥ ምሰ ዲማን ጠይቆ ነው ዲማን ተረድቶ ነው። እሱ ወዶ ያገባት እንጂ ሳያቃት አይደለም። ምናልባት እድሞዋ የሚያውቀ ወልዳ የያሳደገች ቤተሰቦቹና ቤተሰቦቹ ብቻ ስታዩዋት፣ ይህን እኮ ወፍ ትልቅ ሰው ትመስላለች። የአርባ ዓመት ወይም የአምሳ ዓመት ትመስላለች። ይህን ወይም ሀያና ሰላሳ ቤት ትሆናለች ልጅቱ። የእውነቴን ነው የምላችሁ። ስለዚህ አትፍረዱ ሳታዩ፣ ምንም ነገር ሰው ላይ አትፍረዱ እላቸዋለሁ። እናንተ እየዘራችሁትን ነው ነገ የምታጭዱት። የምር ሰው የዘራውን ነው የሚያጭዱት። የምላሱን ያክል ነው ሰው ልጅ ይዞ የሚሄደው ስለዚህ ሰው ላይ መናገሩ ኃጢአት ነው፣ ከምር ኃጢአት ነው። በየትኛው ሃይማኖት ውስጥ ያላችሁ እስላም ሆነ ክርስቲያን፣ ኦርቶዶክስ፣ ፕሮቴስታንት የሆናችሁ የእውነት እንሳግቡበት፣ እንሳግቡበት። እችል ልጅ ዝቅ አድርጋችሁ እየተሳደባችሁ ልጆች እንሳግቡ። በተለይ ሴቶች አትናገሩ። ወንድ የምናገር በወንድ ያምራል። ያውኑ ዞሮ ዞሮ ወንድሙ እኮ ሲወፍር ያስጣለበታል። ምንም የሚያምረው ውፍርና የለም። ውፍርና በጣም አስቀያሚ ነገር ነው። የመጨረሻ መጥፎ ነገር ነው። የእውነት ስለዚህ እንደ ውፍርና የሚያስጠላ ነገር የለም። ስለዚህ ንሳግቡ የእውነት ፈጣሪን ይቅርታ ጠይቁት ማለት ነው። እና ውድ የሀገሬ ልጆች ቪዲዮ እንዳያችሁ ሸር ላይክ ያደረጋችሁ ግቡ ማለት ነው።